ሰላም ወዳጆች፣ እንደምን አላችሁ። ሰሞኑን በዚህ ከህክምና ባለሙያዎች ጋር ተያይዞ ውዥንብሮች ነበሩ። ስራ ቆሙ፣ እንደዚህ ሆኑ፣ ታሰሩ፣ ተፈቱ እየተባለ ፖለቲካ ሲሰራባቸው ነበር። እውነት ነው፣ ጥያቄ ጠይቀዋል። ደሞዛችን አላኖር ብሎናል ብለዋል። ይሄ ልጅት መስ ጥያቄ ነው፣ ምንም የሚያከራክር አይደለም። መንግስት በደሞዝ ወይም በኑሮ ሁኔታ ላይ ከሀኪሞችም ይሁን ከሌሎች ሰራተኞች ጋር ተነጋግሮ መፍትሄ ማበጀት የእሱ ፋንታ ነው። ግን ከዚህ ጋር ተያይዞ ፖለቲካዊ አላማ ያነገበ ወሬና ውዥንብር ከተማዋን የሀገሪቷንም አየር ይዞ ነበር። እነዚህ በፍጹም ከህክምና ሙያ ውጭ የሆኑ ሰዎች ከውጭም ከሀገር ውስጥ ሆነውም ሀኪሞቹን ወዳልሆነ መንገድ ድራይቭ ለማድረግ ሲጥሩ ሲጣጣሩ አይተናል። ግን እንደፈለጉት አልተሳካም። የኢትዮጵያ መንግስት በተለይም ደግሞ የፊንፊኔ ወይም የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ከሀኪሞቹ ጋር የአዲስ አበባን ማለቴ ነው ተነጋግረው መፍትሄ የሚሉትን ነገር ሲያስቀምጡ አይተናል። እንደ ሀገርም ደግሞ የአገሪቷ መንግስት ለሀኪሞቹ ይበጃል ያለውን ነገር እየተነጋገረ እንደነበረ ሰምተናል። ባይ ኤኒ ሚንስ የትኛውም ሰራተኛ የትኛውም የሀገሪቷ ዜጋ ኑሮ ተወደደብኝ ብሎ ቢጠይቅና ና ይሄ እንዲስተካከል መንግስት ላይ ጫና ግፊት ቢያደርግ ይሄ የዲሞክራሲ መገለጫ እንጂ ሌላ ነውርነት የለውም ችግርም የለውም። ነገር ግን መንግስትን እንገለብጣለን፣ እንፈነግላለን፣ ሀኪሞቹን፣ ሰራተኞቹን ተጠቅመን እያሉ የሚለፍፉ እና በዚህ ዙሪያ ብዙ የደከሙ ሰዎች ነበሩ። ግን ከስረው ነው እንጂ የቀሩት ምንም የለወጡትም የሚለውጡትም ነገር የለም። ከዚህ በኋላ መንግስትን በጉልበት መንግስትን ባልሆነ መንገድ ለመለወጥ የሚደረግ ጥረት የትም የሚያደርስ አይደለም፣ ሊሳካም አይችልም። የኢትዮጵያ ህዝብ ዛሬ በ22ተኛ ክፍለ ዘመን ላይ የሚኖር እንጂ በፕሮፓጋንዳ በግሪሳ ዝም ብሎ ያልሆነ ነገር ውስጥ የሚገባ አይደለም። አዎ ጥቂቶች እዛም እዚህም እንዲሁ ጭር ስል አልወድም ሊሉ ይችላሉ። ያ ግን መንግስቱን የሚነቀንቅ አይደለም። መንግስቱ እንደተመረጠው ሁሉ በምርጫ ሊወርድ ይችላል። እዚህ ላይ ምንም ጥርጣሬ የለኝም። ነገር ግን ዝም ብሎ በጉልበት በጠመንጃ፣ በግርግር፣ በድንጋይ፣ በመንገድ መዝጋት ወይ ሕክምና የሚሆን ሌላ ቦታ እንዲዘጋ በሚለፈፍ ወሬ የሚለወጥ ነገር እንደሌለ እያየን ነው። ወደፊትም ከዚህ ውጭ የሚሆን ነገር የለም። ይሄ ማለት ሰዎች መብታቸውን አይጠይቁ መንግስት ላይ ጫና አድርጎ አይደለም መብቱ ነው ማንም የትኛውንም ነገር መጠየቅ መልስ መስጠትም የመንግስት ግዴታ ነው ይህ በእንዲህ እንዳለ ትላንትናና ዛሬ ደግሞ እየሰማን ያለ ነው በሌላ መንገድ መጥተዋል እነዚሁ ፕሮፓጋንዲስቶች በማን በተራ አስከባሪዎች ተራ አስከባሪዎቹ የታክሲ የአውቶቢስ የምናምን አሉ ይሄ የግል ታክሲዎች አውቶቢሶች አሉ አለ ከተማ ውስጥ እንግዲህ ወደ አስር ሺህ ይጠጋሉ ነው የሚባሉት አውስትሮ አላቅም ዳታው የለኝም፣ ግን 10000 የሚሆኑ 5000 1000 የሚሆኑ 100000 ጥያቄው ተራ አስከባሪና መንግስት ወይም ደግሞ የትራንስፖርት ሚኒስትር ይሁን የከተማው የትራንስፖርት ወይም ሌሎች የጸጥታ አካላት ከተራ አስከባሪ ጋር ተያይዞ ህጋዊነትን ወይም አላስፈላጊነቱን አይተው መርምረው ይህ ስራ ህጋዊ ስራ አይደለም፣ አስፈላጊ ስራ አይደለም ብሎ በፈለጉ ጊዜ የማስቆም መብት አላቸው። ተራ ማስከበር በመሰረተ ሀሳብ ደረጃ ስራ አይደለም ቆሞ ይሄ ሬንት ሲከር የሚባል በቃ ታክሲ ሹፌሩ፣ ረዳቱ፣ የታክሲው ባለቤት መከራ አይተው ጎማ ቀይሮ ሞተር አሳድሰው ምን ብለው ግብር ከፍለው ታክስ ከፍለው ስንት መከራ አይቶ ለቀን ጉርሳቸው ተሯርጦ የሚሰሩትን ነገር በተራ ማስከበር ስም በርካታ ገንዘቦች ከተማ ውስጥ ሲዘረፉ እንደሚውሉ ለማንም እሙን ነው። የአንዳንድ ቦታ ግብግብ ሁሉ እናያለን። ታክሲ ስንይዝ ወይም ታክሲ ስንጠብቅ፣ እነዚህ ታክሲ አስከባሪ ወይ ተራ አስከባሪ የሚባሉ ሰዎች የተሳፋሪውን አንድ አስረኛ ይቀበላሉ። ብዙ ቦታ ይሄንን ነው የማየው። የአንድ ሰው ለምሳሌ አስራ አንድ ሰው ቢጭን የአንዱን ሰው ሲቀበሉ አያለው ነው ብዙ ጊዜ ያጋጥመኛል፣ እንደዛ አይነት ነገር እና ምንም ሳይሰሩ እዛ ቆሞ አንድ መጫኛ ቦታ የገባን ታክሲ ወይም አውቶቢስ ገንዘብ ሲቀበሉ ስታዩ፣ በቀን ስንት ነው እነዚህ ሰዎች የሚያገኙት? በወር ስንት ነው የሚያገኙት? ምን ሰርተው ነው አንድ ሰው ገብቶ ጭኖ በመውጣቱ ይህንን ያህል ገንዘብ የሚቀበሉት? እያልኩ በጣም ይገርመኝ ነበር እንግዲህ ጉዳዩ ከዚህ ጋር እያያዝ አያያዝ እኔ አላውቅም። መንግስት ግን ይህን ነገር ለማስተካከል ጥረት እያደረገ ይመስለኛል፣ ከሚወራው ነገር ማለት ነው። እኔ እዚህ ላይ ተራ አስከባሪዎቹ ልክ ናቸው፣ መንግስት ልክ ነው፣ ልክ አይደለም አይደለም ጥያቄው። ነገር ግን ይህን ተከትሎ እየተነዛ ያለው ፕሮፓጋንዳ በጣም አስቀያሚ ስርዓት አልበኝነት በጣም ነውረኛ የሆነ ፕሮፓጋንዳ እየተነዛ ነው። እንግዲህ ተራ አስከባሪዎቹ ኦኬ፣ ወጣቱ ስራ ስለሌለው ይህንን እንደ ስራ ቆጥረው ከሰሩት እሰየው፣ ጥሩ ነው። መንግስት ሌላ ስራ እስኪያገኝላቸው ይስሩ። እኔ አይስሩ አይደለም የምለው። ከመንግስት ጋር ያላቸውንም ግርግርም ግብግብም ቁጭ ብለው ሊጨርሱ ይችላሉ። እኔ እዛ ላይ ምንም ችግር የለብኝም። ይነጋገሩ። እኔ እዛ ውስጥ ስላልሆንኩ ማለት ነው፣ ከመንግስትም ከነሱም ወገን ስላልሆንኩ ማለት ነው። እንደ ዜጋ ግን ያው ዜጎች ናቸው። ድንገት ከለመዱት በምንም አይነት መንገድ ይምጣ ስራው ከለመዱት ስራ ሲፈናቀሉ ችግር ላይ ሊወድቁ ይችላሉ። ቤተሰብ ሊኖራቸው ይችላል። ይሄ ቀስ ተብሎ በእርጋታ ሊፈታ ይገባል ከሚሉ ሰዎች አንዱ ነኝ። ጨካኝ አይደለሁም፣ በቃ ይባረሩ ጥፋት አሉ ምናምን እኔ ጥፋታቸውንም አላቅም እያልኩ አይደለም። ነገር ግን ይህን ተከትሎ እነዚህ የደም ነጋዴ የሆኑ ዩቱበሮች እና የሚዲያ ሰዎች ነን የሚሉ ፖለቲከኞች ነን የሚሉ ሰዎች የሚናገሩትን ሳይ ዘገነነኝ። እዚህ ደረጃ ደርሷለሁ የኢትዮጵያ ፖለቲካ ነው ያልኩት። እንዴት ብትሉ እነዚህን ተራ አስከባሪዎች አባሮ መንግስት አማርኛ የማይችሉ ኦሮሞዎችን እየሰበሰበ ወደ አዲስ አበባ አስገብቶ በኛ ቦታ ሊተካ ነው ወይም በተራ አስከባሪዎቹ ቦታ ኦሮሞዎችን ሊተካ ነው የሚል በግልጽ ሚዲያ ላይ አይቻለሁ። በግልጽ ኢኤምኤስን ገብታችሁ ይሁን አንከር የሚባለውን ገብታችሁ ይሁን ኢኤምኤስ የኢሳት ጋዜጠኛ የሆኑ ሰዎች ላይ የአዲስ አበባ ዘጋቢያችን ነው እየተባለ ሰው ኦሮምኛ በስተቀር አማርኛ የማይችሉ ፖሊሶች የጸጥታ አስከባሪዎች መጥተው እነዚህን ተራ አስከባሪዎች እያሰሩ እያፈኑ ወስደዋል አለ። ቀጠለና ደግሞ ኦሮምኛ በስተቀር አማርኛ የማይችሉትን ከኦሮሚያና ከለተለያየ ቦታ ሰብስቦ ወደ አዲስ አበባ አስገብቶ ሊያሰራ ነው እነዚህኞቹን ቀደም ብሎ ያሉትን አስሮና አባሮ የሚል ፕሮፓጋንዳ። ዜና አይደለም ይሄ፣ መረጃ አይደለም ይሄ። ፕሮፓጋንዳ ሲነዛ ሰማት በእውነት ያሳፍራል። ኢትዮጵያዊነት የቱ ጋር ነው ብሎ ጥያቄ አንድ ሰው ቢያነሳ መልስ የለውም። እንዲህ ያለው ሰው የቱ ጋር ነው? ኢትዮጵያዊነት ምኑ ጋር ነው? ኢትዮጵያዊ አንደኛ ግልጽ የዘር ጥላቻ፣ ግልጽ ፕሮፓጋንዳ ነው በኦሮሞ ሕዝብ ላይ የተሰራው። በዚህ ዙሪያ ግልጽ ፕሮፓጋንዳ፣ ግልጽ ግልጽ የውሸት መረጃ፣ እዚህ ያሉትን አባሮ ከኦሮሚያ ክልል ገብታችሁ ይሁኔ ኳሻ ከኦሮሚያ ክልል አደራጅቶ አማርኛ ማይችሉ ይ ሊያመጣ ነው ወደ አዲስ አበባ ሲትሪሊ። እንደዚህ ነው እያደረገ ያለው የኢትዮጵያ መንግስት። ይቻላል? ይሄ ይደረጋል? ምን አይነት ነውረኛ ፕሮፓጋንዳ ነው ይሄ? ምን አይነት ዘመቻ ነው በኦሮሞ ህዝብ ላይ የተከፈተው? አቅላላ ተራ አስከባሪው ነው የ10 ሺህ የሚሉትን አባድሮ 10 ሺህ ኦሮሞዎችን አምጥቶ እንደሱን ሊተካ ማለት ነው። አንደኛ ቢሆን እንኳን የሚያስገርም አይደለም፣ እሰየው የሚያሰኝ ነው። ኦሮሞ ዜጋ አይደለም ኢትዮጵያ ኢትዮጵያዊ አይደለም፣ በስርዓት የለበትም። አማርኛ መቻል ግድ ነው እንደ ግድ ነው። አማርኛ መቻል ግድ አይደለም። በሀገሩ ላይ በፈለገው ቋንቋ ሰው መናገር፣ ወላይትኛ መናገር፣ ትግረኛ መናገር መብቱ ነው ሰው ይሄ መስፈርት ሊሆን አይገባም። ከሆነም እንኳ ግን በፍጹም እንዲህ የሚያደርግ የአዲስ አበባ አስተዳደር የኢትዮጵያ መንግስትም የለም። ነገር ግን ጉዳዩ በኢትዮጵያ መንግስት ላይ፣ በኦሮሞ ህዝብ ላይ የተጀመረ ዘመቻው የፖለቲካ ዘመቻ አካል ስለሆነ ምንም ማለት አንችልም። ግን የኢትዮጵያ ህዝብ ሆይ፣ ይህንን ከፋፋይ ዘመቻ፣ ከፋፋይ ፕሮፓጋንዳ፣ የውሸት ድርጊት ስሙና፣ አድምጣችሁ ፍረዱ። በጣም ነውረኛ ፕሮፓጋንዳ ነው። ከዚህ ውስጥ ውጡ፣ ውጡ፣ ከዚህ ውስጥ ቴንኪዩ፣ አመሰግናለሁ። ሼር አርጉላቸው።